ሄርሜላ ቤት ገብታ እየኖረች እንደሆነ ሰምቻለሁ። ማ ሄርሜላ ማጋ? እኔ እና አብርሽ ቤት እንኳን ያለሽበት፣ አንቺ እና አብርሽ የኖራችሁበት ቤት ሄርሜላ እየኖረች ነው። እዛ ቤት የመኖር መብት የላትም ማለት። ሄደሽ አይተሻል? እርግጠኛ ነሽ? ሄጂ ማይሰቆይ አይጠበቅብኝም ነው አይደለም? ሩታ ከዚህ በፊት የተፈጠረው ነገር ታውቂያለሽ ልጅ ሳይኖረው ልጅ አለው ተብሎ ብዙ ነገር እንደተፈጠረ ታውቂያለሽ። ብዙ የሐሰት መረጃ እንደመጣበትም ታውቂያለሽ። የእኔ እና እሱ ነገር ፍርድ ቤት የያዘው ነገር ነው። ሕግ የያዘው ነገር ነው። ስለዚህ በሕግ የተያዘ ነገር ደግሞ ማለት ነው ገብቼ እኔ እንደዚህ እንደዚህ ተፈጥሯል የእኔ እና እሱን ነገር ሳንጨርስ ወይም ደግሞ ያለንን ነገር በዚህ በዚሁም ብሎ ሕግ ሳይፈቅድልን ሕግ የሆነ መስመር ወይም አቋም ሳያስይዘው ከባድ ውሳኔ ወሰነች። ሁላችሁንም አሳስራችኋለሁ አለች። ወይ ዘንድሮ ቤተሰብ ሰላም፣ እንዴት ናቸው? ሩትዬ የምታለች ማለት ነው። ላይክ ሸር እያደረጋችሁ ሩታዬ እንግዲህ። ሄርሜላ እቤቴ፣ እኔና አብርሽ ቤት እንደምትኖር መረጃው ደርሶኛል ብላለች። ው ያየን እኮ ነው፣ እያየን ነው፣ ቪዲዮ እያየን ነው። አብረው እየኖሩማ ነው። አቤላ እያስተባበለ ማለት ነው። ተይቀደምም ተይቀደምም ልጅ ያለው ብለው እንደሌለው ነው የውሸት ወሬ ስሰሚ ነበረ። ዛሬ ደግሞ እቤት ሄርሜላ እየኖረች ነው ያለሽ ማን ነው ያል አቤ ላይ ሲጀመር እናንተ አብራችሁ እየጠጣችሁ እየበላችሁ ከሩትዬ ጋር ጋ ከርታችሁ አሁን ከሄርሜላ ጋር እየተሳሳቃችሁ ለበዓል ራሱ ስትጎራረሱ ነበረ፣ ብዙ ነገር ስትሰሩ ነበረ እና በጣም ገራሚ ነ ያየኸውን ነገር ለምን አትነግራትም? እሩታ ደግሞ አሁንም ይሄን ክስ ዝም ማለት የለብሽም። እንደው በሰላም ውለጅና ሁሉንም ህግ ፊት አቁመሽ የበደለሽን መረጃ እኮ አለ ቪዲዮ። የበደለሽንም ሰው የተናገረሽንም ሰው በህግ ጥያቄ መጠየቅ አለብሽ። ይሄ ጥሩ ውሳኔ ሩትዬ፣ ጥሩ አድርገሻል። አብርሃምም መልሱን እየሰጠ ስላልሆነ ከሄርሜላ ጋር ያለውን ነገር አላቁም ስላለ ትናንትና ደግሞ ሰባተኛ ሴት ይዞ ስለመጣ ጉንጡን እየሳመች እንዴ አንድ ባለትዳር አንድ ሚስቱ ናት እንጂ የምስመው የማንም ሴት ዝሙተኛ፣ የመጣች አብርሃምን የምስመው ከሆነ ሩታ እርምጃ መውሰድ አለባት። አለያ አብርሃም ሩትዬን ይቅርታ፣ በቃ እኔ ትዳሬን አክብሬ እኖራለሁ የሚል ከሆነ ይኖራል። አለያ ግን ግሬስ ፋሚሊዎች እውነት ነው ምላችሁ ከዳኔ። አይ ሩትዬ ዛሬማ በጣም ነው ያማረብሽ፣ በጣም አምሮብሻል። በቤተሰብ እኮ ቤተሰብ ላይ እኮ መሆን እኮ እንዴት መታደል ነው። ትዳር እኮ ትዳር እንደ ትዳር በሽታ አለ እንዴ? እንደ ወሩትዬ እውነቴን ነው። አንቺን ያየ አንቺን ያየ ትዳርም አያስመኘውም፣ እውነት ህዝቤ